ነገር ግን ንጽጽር የሚሰራ ሆኖ እያወቀው እንደዛ አክት ሲያደርጉ እናድዳለሁ እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ውስታዝ መሐመድ ከድር ምናል የቆየ ውስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ እንደዋ ይሰራል። ይህ አካል አሁን አምላክህ ሕፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው። ይዘ ለኛ እኔ አሁን ይህን ሪቨርስ አድርግ የአንተ ላይ ሳደርገው ምናህል ያስከፋ እንደሚወቀው ይሄ ለእኛ በጣም አስከፊ ነው። አየ ይህንን ነው እያልን ያለ ነው። እኛ ይቅርታ ማለት ካጠፋ መታረም፣ በሀሳብ ላይ መሞገት በጣም ደስተኛ ነን። ምንም ወቀሳ አይኖረው፣ ምንም ወቀሳ አይኖረው ማለት ነው። ግን የእናንተዎቹ ዘሆል ነው የሚሰሩት። አንድ አይደለም ሁለት አይደለም ማዕት ናቸው እናንተዎቹ። እኛ ጋር እስኪ ስንት እንደው ቁጠር ብልህ ፈራአን እንደው ላዳላ ለራሴ ራሱ ብለህ ማለት ነው ለራስ ሳይድ እዝህ ራሱ ብታዳላና ልቁጠር ብትል ከእኛ ውስጥ መምህራን ልብ በል እኔ መምህር አለለው ጠራ ቲክቶከር ነኝ። መምህራን እስቲ እስልምና ላይ የሚያንቋሽሹ መምህራኖችን እንደዚህ ቁጭ ብለው ስለ እስልምና ብቻ የሚያስተምሩ ጥራ ብልህ አምስት አጠራም አምስት አጠራም አምስት መምህር መጥራት አይችልም። የለም፣ አንድም የለም። ቲክቶክ ላይ ቁጭ ብለው እስልምና የሚያስተምሩት አይሚን የእስልምና ውስጣዞች ግን፣ መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ አይል፣ እንደዚህ አደረገ የሚሉት እንዳለ ውስጣዞች ናቸው። 80 ፐርሰንት በትንሹ ውስጣዞች ናቸው። ውክልና ያላቸው ማለት ነው። ለምሳሌ ኢየሱስ ክርስቶስ ጌ ነው ለወቱ ስብሀት እብድ ነው፣ በሽተኛ ነው ያለው እስላሚክ ደዋ እንደዛ ነው የሚለው። ድርጅት የሚመራው ትልቅ የእስልምና ተቋም ስፖንሰር የሚያደርገው በመንገድ ላይ የሚሄድ የሚሰብክ ውሳዝ ነው። እንግዲህ ይህ ምን ያህል ከባድ እንደሆነለኛ አስበው። ከኛ ውስጥ ግን አንድ ነገርኩ መምህራን የለንም። ግን ያምሃል በቃ። ሲያምስ አትፈልግም። ምን ትሆናለህ? ማንበብ ትጀምራለህ። ስታነብ ደግሞ ምላሽ ትሰጥሃለህ። ስለዚህ ምን ይሆናል መሰለህ የእናንተ ጋር ያለ ቁስል እኛ ጋም ቁስሉ ይኖራል ማለት ነው። መቃጥልሽ እሺ ችግር የለውም። አሁን እና ምንድነው እፎይ፣ አሁን ልክ ነህ። አሁን ለምሳሌ እውነት ለመናገር እኔ ከክርስቲያኖችም ከብዙ ሰባኪዎች እሰማለሁ እንደዚህ አይነት ስድብም ሞክም አጋጣሚ ከሙስሊሞችም የለም ማለት አይደለም። ከሙስሊሞችም አለ ይኖራል። ነገር ግን እፎይ፣ ሌላ የፈለግኩት ምንድነው የገባሁበት ምክንያት እኔ ማለት ነው። እስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ አናበጅለትም ወይ? ለዚህ ነገር መፍትሄ አይኖረውም ወይ? እፎይ፣ ገብቶ አይደለ ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሞክ እንድሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወተ ሰላም እንድትገባ እንዲፈጠር፣ እስከ ዛሬው ያለፈ አለፈ። ሰላም ለምን አንፈጥርም ወይም በሰላም ለምን አንፈጣም? ችግራችንን ነው ለዚህ መፍትሄ አንፈልግለትም? እፎይ እንደ ሀሳብ ነው፣ መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያው አስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድን ነው እሱ ምን ይመስልሃል እያወራን ያለ ነው። እስቲ ጥፋቶቻችን ምንድን ነው? እሱ የእኛ ጥፋቶች ማለት አንተ አሁን ለምሳሌ አይን ያላጠፋው አንተ ብቻ ነጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ፣ አንተ እንትን እያልከኝ፣ አንተ እኮ እንደዚህ ነህ ብትለኝ፣ አሁንም ቀኝ ግር ሳይኖርህ ግራ ግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት፣ አይ አንተም እኮ ቀኝ ግር የለህም ስትባል፣ አይ ልክሰ ሰው በቃ አስቀድመህ እኮ አንተ ግራ ግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭ ምን ጠርገው በሩ ምን ጠርገው ቤቱን ሳን ጠርገው ውጭ ልጥረግ ብንል ትንሽ አስቸጋሪ ነው ውጭን ጠረግን ኦኬ ቤቱ ግን አልተጠረገም ስለዚህ ከቤት ወደ ውጭ ብንወጣስ እኛ ጋር እኮ ችግር የለም ችግር ሊኖር ይችላል ነገር ግን ይሄን ነገር እንዲስተካከል ነገር ምስተካከል አሁን የምልገብቷል አንተም እኮ ትላልቅ ሰዎች አሉ አሁን ሁሉ ሙስሊሙን ክርስቲያኑን የሚሰማቸው ከእናንተም በኩል ያሉ ሰዎች አሉ አይደል አስታርቀው መቀጠል አለበት። አሁን እፎይ ለምሳሌ አንተ አሁን እንደሚዛት በመደገር ብትገደል ወይ ነገር ብትፈሆን ምን ይሁን ይመስል ይመስላል። ከዛ በኋላ ቀጠል ያለው ነገር ሰላም የሚሆን ይመስላል። ስለዚህ እንደ ሀሳብ እኔ አላብዛባችሁ፣ ሀሳቢ ለመናገር ነው የገባሁት ሰላም ስለምፈልግ። እንቀበላለን ከናማ ሀሳብ ነው እኔ ፎሎው አድርጉኝ ልመና አስመሰለብህ። አይ አይደለም፣ አይደለም ፎሎው አድርጉኝ እኔ ስሜ አብዱርሀማን ነው እ እንኳን ደህና አመጣህ አብዱርሀማን፣ እንኳን ደህና ቆያችሁ። እኔ ጥያቄ አለኝ እፎይ፣ ወንድሜ ነህ። እኔ ሀይማኖቴ ሙስሊም ነው፣ ግን እከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉን ነው ያለው ይሰማሉ። ጥያቄ ነው ያለኝ ለአንተ እንደ አንድ ወንድም እንደ አንድ ኢትዮጵያዊ ጥያቄ ምንድን ነው? በአሁኑ ሰዓት ሚዲያ ላይ ስላንተ ብዙ ነገሮች ብዙ ነገሮች በክርስትና በክርስቲያን ወንድሞች ላይ በህት ወንድሞች የሚያየው ነገር ጥሩ አይደለም፣ ማጋጋል ነገር ከእስልምና ሙስሊም ማንም ሰው በሃይማኖቱ አይደራደርም። በነገራችን ላይ ግን እኔ የሚጠይቅ ጥያቄ ምንድን ነው፣ እኔ ከአንተ ምን ልማር፣ በቃ ይችን ነው የምፈልገው መልስ። እፎይ እኔ በጣም ማለት ሃይማኖት አስተማሪ ና ብዙ ጊዜ ይከታተላለሁ ብያለሁ አይቻለው። ግን ከአንተ እኔ ምን ልማር? እኔ ሙስሊም ነኝ። ግን ካንተ ስድብ ልማር? ከአንተ ጥላሸት ነገሮች ልማር? ካንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴታድርጉ ወይ ሙስሊም እንደገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ አንድ መምህር ቅስ አስተማሪ ቄሶቹም የሆኑ ሼኮቹም የሆኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የሚያየው ነገር የአንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው። እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ነው ሄደው ብዬ ምለው ብዙ ጊዜ ሳይ መስቀል አስራሃል ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስታን የሚያዘው ነገር ስታያዘ ደግሞ አላየሁ እኔ ከአንተ ምንልማር ነው ይችን ነገር መለሰልኝ ወንድሜ ይቅርታ። ከአንተ ባት ነ ወንድምነ መሐመድን ብለ ነቢዩ መሐመድ ስ ሰለም ነቢያችን፣ አነ ፍዳ ቢ ወም ያ ረሱላ ላ እኔ የኢትዮጵያ ሙስሊም አይደለም፣ የዓለም ሙስሊም ፍዳ ይሆንላቸዋል ለነሱ። ይህን ደግሞ ሁሉም ሰው ተጠንቅቆ ያውቀዋል። የእኛ ሃይማኖት ደግሞ የሰው ለእክራ ፊዲን ለኩም ዲንኩም ወሊየዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በታ ታምኖ እሱም በአንተ ያምኖ። ስለዚህ የሰውን ሃይማኖት መጠጭት መንካት አይቻልም። ግን ይህን ብሎ እያስተማርን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ለሞ ነብያትን ስታንቋሸሽ ነው። ብዙ ነገር ናየ ንሳ ሃይማኖት ላይ ምንድን ነው ታ ምንድን እንማር እስኪ፣ ምን አይነት ትምህርት፣ ምን ጥሩ ነገር፣ ምን ላንሳ? ይህንን ማለስለ እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ፣ ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድ ሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደ ማላወራ ትማራለህ። የኔን ባህሪ እንዳታይ የኔን ባህሪ እንዳታይ የኔን ወይን የኔ ጀስ መልኬን ወይንም አቋሜን ወይም የንግግር ቃላቴን ምናምን አትቁጠር። የምጠቅሰው መረጃ ግን የተናገርኩት ግን ያለ መረጃ በፍጹም ሊሆን አይችልም። በፍጹም ማለት ነው። አሁን ቻሌንጅ አደርጋለሁ አንተንም፣ እንዳነሳሁም ቻሌንጅ አደርጋለሁ። ክርስቲያንም ትከፍትልኛለ ሳይ ሙስሊም ለምሳሌ 21 67 ኤ ላይ ክርስቲያንና አይሁዶችን ኢቨን ሰላማት አልባሏቸው ቀድሞ ሰላም ካላሏቸው ነው የሚለው። ራ ሳይ ሙስሊም 21 67 ኤ ላይ ይከፍትላል ወይንም ደግሞ ሱራ 3 ሱራ3 ሀያ ስምንት እንክፈትልን ሱራ 3 28 ላይ ክርስቲያን አንዴ 3 28 ሱራ 3 28 ኢምራን ቤተሰቦች የኢምራን ቤተሰቦች ወይንም ደግሞ ሱረቱ መዳም ላይ አላም አንደኛው ያለ ቁጥር ሀያ ስድስት ሀያ ስምንት ላይ አስቀድመን ግን ዘጠኝ ሀያ ዘጠኝን እንመልከተው እና ሰላሳን ሰላሳን አንድ እንመልከተው። እሺ፣ አይሁዱ ደይር ያላ ልጅ ነች ያለች። የትም አትሄድ፣ እዛው ሁን፣ እዛ ሁን፣ እዛ ሁን፣ አታውጣው። ክርስቶስ ምናለን? ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለን። ፎሎ አድርጉኝ። ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለኝ። ይሄንን በአረብኛ ትቃራለን አለ አይሁድ ዑዘይር ያላህ ልጅ ነች አለች። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄንን ትቀራለህ? የቁራን ክፍል አቀራም። ፍሮ አድርጉኝ። ለምንድነው የማልቀረው? ሃይማኖት እኮ ነው ይሄ ቃል የአላህ ቃል ነውና፣ አንተ የሰጠው ሌላ ነው። ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም ክርስቲያኖቹን አላህ አጥፋቸው። እንዴት ክርስቲያኖቹን አላህ አጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። አሃ እሺ፣ አምባው አላህ ያጥፋቸው ይላል። ያው አላህ መሰለኝ ክርስቲያኖች ስላደረከው እየተራገምክ ነው ያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይሄንን የቁርአን ክፍል ደግሞ በየቀኑ እቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ትጫዋጨዋ ትጫወታለህ ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ አምስት ሃምሳ አንድ ወይም ሶስት ሀያ ስምንትን ክፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አችልም። አየህ፣ አችልም። ቅድም ምን አልከኝ ወንድሜ? ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። ዘጠኝ ሀያ ስምንትም መመልከት ይቻላል እርኩሶች ነው የሚለው እርኩሶች አድርጎ የሚያስቀምጣን ማለት ነው እዚህ ጋር እንመለከተው እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ከፊላቸው ለከፊላቸው ረዳት ናቸው እና ከነሱ ውስጥም ረዳት የሚያደር በጥርስ እየሳክ ከዘጠኙ ጋር ብረህ መኖር ትችላለ ግን ዘጠኝ ሀያ ዘጠኝን ቅድም ያነበብንላችሁን እርገማቸው በልብ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ፣ ቁጥር እኩል ስትሆን ግን ከእነሱ ጋር ረዳት ወዳጅ አድርጋ ትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም አንድ ላይ ይመጣል። ምድር የአላህና የሙሐመድ ብቻ ስለሆነ ተዋጋቸው፣ እነሱ የተዋረዱ ሆነው ጂዚያ በእጅ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላድርጋ። አሁን ፎሎ አድርጉኝ። ለምሳሌ አለመረጃ ወራው ተነስቲ አንድ ንገረኝ ፎሎ እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም፣ በላይ ያ ያለ መረጃ ስጋራ ነው ስድብ ይባል አይደለም። አሁን ሰሞኑ እኔ አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርታል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው እውነት ነው። እዚ ጋር አልዋሸህም። መሐመድ ለነቢዩ መሐመድ ስለ ምናቸው ላይ ነው የምናፍረው እስኪ ንገረኝ። እሺ፣ እሺ እሺ በመጀመሪያ ደረጃ በመሀመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት? መሰለኝ የዛሬ ሶስት ወር ምናምን አካባቢ ይመስለኛል። የእናንተ ውስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ። ውይይት ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ እንደዚህ ስለ ጳውሎስ እያጠለጠሉ ነው የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዲ ጳውሎስ አሳፋሪ ሆኖ ሄጅ የቤታቸው ዲቤት አደርጋችኋለሁኝ ብዬ ቀጥታ የሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ አንድ ሁለት ኮመንት እንደጻፍኩኝ አስገቡኝ፣ እስኪ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብዬ ነው የሚያሳፍረው፣ አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከእኛ ጋር ምናምን ይላሉ ልጆች ማለት ነው ስለዚህ የሚዩት ከተደረግኩ ኮመንትን መጻፍ አልችልም። ምንም አልሰራም። ተመለስኩኝ። በማግስቱ ገባውበት ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም። ታፍሩበት አላችሁ ለእነኛ ምን ላይ ሰጠውበት ማለት ነው ያነሳችሁት። ይሄ ያላችሁት እንዲህ ነው። ፎሎ አድርጉኝ። ራስ ታፍራለህ አሁን። በነብዬ ጥያቄ ልጠይቅህ አታፍርም? ጥያቄ ልጠይቅህ፣ ጥያቄ ልጠይቅህ፣ ስንት ዓመት ነው ጠይቀኝ ስንት ዓመት ነው? ኦ ስለ ማቴ ተው ጥያቄን ጠይቀኝ፣ ስለ እኔ ኦኬ እሺ ታፍራና ታፍረ ምን መልቀት አሸንጉሊት ምትጫወት ሕጻን ልጅን ገና የስድስት ዓመትን ለወሲብ ትመኛለህ? የስድስት ዓመት ህፃን ልጅን በአምሳዎቹ በአምሳ አራት ዓመት ላይ ለወሲብ ትመኛታለህ? ልታገባ ትመኛለህ? ከዛ ደግሞ እሷን አግብተ ወሲብ ታደርጋለህ። በአካል በጠረጴዛ ዙሪያ ማውረት እንችላለን። እንደዚህ ቴሌ እችን ነገር ትችላለ። በጠረጴዛ በአካል ተገናኝተን ማውረት እንችላለን

አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአን እና ሐዲስ የፈለከውን ይዤ በአካል ማውራት እንችላለን። ይዘህ ምንም አንተ ፍራት አለ ነው። እባክህ በቃ። ስለዚህ በነብይ ካላፈር የጠየኩህን ልመለስልኝ ትችላለህ?

ሆኖ አርሚ በቃ ከሰሩን ከሰሩን በቃ ሀያ ዘጠኝ ሺህ ሰው ያዳመጠ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን ምን? እኔ ፎቶ የሚስቱን እንትን ለመምረጥ አይደለ። ወንድ ነኝ፣ አንተም ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደል? ሰባሽ ብላን